ነው ይልቁንም በጣም በታናናሾች አድሮ ነው ታላላቅ ስራ እግዚአብሔር የሚሰራው። አፈርን ተመልከቱት። ምን ብርቱ ነው! በአፈር ተጠቅሞ እኮ ነው አሁን ያለውን አጥንታችንን እንኳን ሳይቀር የሰራው። በአፈር አጥንት ከሰራ በአንተ ብዙ ነገር አይሰራም እግዚአብሔር? ዛሬ አትጠቅሙም ተብላችሁ ይሆናል። ቤተሰቦቻችሁ አትጠቅሙም ያሏችሁ፣ እጮኞቻችሁ አትጠቅሚም ብለው የተዋችሁ አንተማ ለስራ አታስፈልግም፣ አትጠቅምም ተብለ የተቀነስክ የተባረርክ፣ ለምንድ ነው አልጠቅምም ብለ ለራስ ደግሞ የነገርከው? አንድ ቀን የምትጠቅምበት ጊዜ አለ። አንድ ቀን ለዓለም አስደናቂ ጠቃሚ ስራ ትሰራለህ። በጅማሬ ፍጻሜህን ለምን ትወስናለህ? መስቀሉን ተመልከቱት የተጣለ እዚህ ግባ አልተባለ፣ ደግሞም የተረሳ አቧራ የተደፋበት ተራራ ያከለ ቆሻሻ እንዲደፋበት ብዙ ዘመን የተጣለ ነበረ። ተጥላችሁ ይሆናል፣ ተትታችሁ ይሆናል፣ ተረስታችሁ ይሆናል፣ አቅመቢሶች ሆናችሁ ይሆናል። ግን ግድ የላችሁም። እግዚአብሔር አንድ ቀን ብርቶች፣ ኃያላ የተሳካላቸው ያደርገናል። ብዙ አዋራ ተጭኖ ይሆናል አራግፈህ የምትነሳበት ቀን እንዳለ ግን መርሳት የለብህም። ቀን አለ፣ ያንተ ቀን አለ። የምትወጣበት ቀን አለ፣ የምታበራበት ቀን አለ፣ የምትታወስበት ቀን አለ፣ የምትበረታበት ቀን አለ። መስቀሉ እንደዚህ ነው የሆነው፣ አያችሁ? የነገር ፍጻሜ ይሄው እኛ ሁሉ እናከብረው ሆነ ቀብረው ቢይዙትም ሊቀብሩት የማይችሉበት ቀን አለ። ወጣቶች በአንድ ቅጽበት በደረሰባችሁ ስብራት፣ ለምንድን ነው ሁል ጊዜ ተሰብራችሁ የምትኖሩት? አንዴን የወደቃችሁት አንዴን የተሳሳታችሁት፣ አፍን በእጅ የሚያስችን አስደናቂ ስራ ለመስራት እግዚአብሔር ከእኛ ጋር ነው፣ እንችላለን። ዛሬ በሆነው ነገር አትበሳጭ። ዛሬ በሆነው ነገር አትድከም። ዛሬ በሚፈጠሩት ነገሮች እንደማንጠቅም አንቁጠር። እግዚአብሔር ከእኛ ጋር ከሆነ ብዙ ታምራትን ለመስራት ጊዜ አለን። በዛሬ ነገህን አታጨልም። አሁን በሆነው ነገር ነገህንም አታፍርሰው። ዛሬ የሆነው ለዛሬ ብቻ ስጠው በቃ ሌላ ዓለም ሌላ ህይወት እንዳላስብ ብዙ ሰው ወንጅሎ ይሆናል። ብዙ ሰው ፊቱን አዙሮብህ ይሆናል፣ አለኝ ያልከው ክዶ ይሆናል። ግን ለምንድነው አልጠቅምም ብለህ አንተ ደግሞ ለራስህ የምትነግረው? ለምንድነው አንተ እንደማትጠቅም ማሰብ የጀመርከው? የነገሩ ጅማሬ የሁሉም ሁሉም ነገር ማብቂያና መፈጸሚያ እንዳይመስላችሁ፣ የነገሩ ፍጻሜ ሌላ ሊሆን ይችላል። ወገኖቼ ወጣቶች፣ ዛሬ እንደማትጠቅሙ አደራችሁን እንዳትቆጥሩት። ዛሬ ያለው እንደዚህ አይደለም። የሚያበቃው ጨለማ ከሆነ ብርሃን አለ። ተራራ ከሆነ ሜዳ ይመጣል። የተዘጋ ከሆነ እግዚአብሔር ይከፍተዋል። ተወርውረን ከሆነም ይታቀፈን አለ። አይዟችሁ፣ አንድ ቀን የምንጠቅምበት ቀን ይመጣል ብላችሁ አስቡ። እንደ ተወረወርኩ አልቀርም፣ እንደ ተዘጋብኝም አይቀርም፣ እንደ ተተውኩም አልቀርም፣ እንዳቀረቀርኩም አልቀርም ዝቅ እንዳልኩም አልቀርም ብቸኛ እንደሆንኩም አልቀርም። አምላኬ እግዚአብሔር አለልኝ። ወጣቶች በአንድ ቅጽበት በደረሰባችሁ ስብራት ለምንድነው ሁል ጊዜ ተሰብራችሁ የምትኖሩት? አንዴን የወደቃችሁት አንዴን የተሳሳታችሁት፣ ሁል ጊዜ ግን መነሳት አለ። እግዚአብሔር ሆይ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጠላቴ ሆይ ደስ አይበልህ፣ ወደ ብርሃን ያወጣኛል። ጽድቅንማ ያለው ነው የሚለው። ክርስቲያን ነብዩ ነው ይህንን የተናገረው። ወጣቶች ዛሬ በሚሆነው ነገር ስራ አጣችሁ ሊሆን ይችላል። ትምህርት አልሳካ ብሎ ተዘጋ ተዘግቶ ሊሆን ይችላል። የም ወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ እያላዘናችሁ እያለቀሳችሁም ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ህይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ህይወት ነው ማለት ግን አይደለም። በዚህ ቅጽበት ይልቅ ወደ እግዚአብሔር ጸጋ፣ ይልቅ ወደ እግዚአብሔር ምስጢር ነው እንጂ መድረስ ያለባችሁ። ልሙት በቃ ለምን ትላላችሁ? ገና በልጅነታችሁ በጀመረው ነገር የበስተርጅና ዘመናችሁንም ለምን ታበላሻላችሁ? አያችሁ፣ የነገር ፍጻሜ ሌላ ሊሆን ይችላል፣ ደግሞም ይሆናል፣ ከእግዚአብሔር ጋር ከሆን። ወገኖቼ ቢያንስ በሕይወታችሁ እግዚአብሔር ያደረገላችሁን ካሰባችሁ ነጋችሁ ብሩህ እንደሚሆን ታምናላችሁ። ምክንያቱም እግዚአብሔር ከእኔ ጋር ነው ትላላችሁ። አብሮኝ ይወጣል አብሮኝ ይገባል። እኔ ካንተ ጋር እሄዳለሁ አሳርፍህም አለሁ ብሎኛል ትላላችሁ። ወገኖቼ ከእግዚአብሔር በቀር ምን ህይወት አለንና ነው ሌሎች ነገሮችን የምናስቀድመው? ምእመና የሕይወታችሁ ቁጥር አንድ አላማ ምንድን ነው? ምድራችን ህልም ምንድን ነው? እዚህ የመኖራችን ዋና አላማ እኮ እግዚአብሔርን ደስ ማሰኘትና ማክበር እኮ ነው። ሌላ ምን ህልም አለ? ሌላ ምን አላማ አለ? ሌላ ምን ጉዞ አለ? ቅድሚያ የምትሰጡት ምንድን ነው? ወገኖቼ የህይወታችሁ ቅድሚያውን የሚወስደው ልዑል እግዚአብሔር ነው። በልባችሁ የተከላችሁት መስቀሉ ነው። ከእግዚአብሔር ጋር መኖር ነው። አባታችን ሙሴ እንደተናገረው እኮ ነው በዚያ በተራራው ላይ በመስቀልያ አምሳያ እጆቹን ዘርግቶ አማሌቃውያንን ድል ነስቶ ሲወርድ መሠዊያ ሠራ ይላል። የመሠዊያውንም ስም ያህዌህ ንሲ እግዚአብሔር አላማዬ ነው አለ ይላል ኦሪት ዘጸአት ምዕራፍ 17። አላማችሁ ምንድን ነው ክርስቲያኖች? የዚህ ዓለም የመኖራችን አላማ እኮ እግዚአብሔር ነው። ሌላ ምን አላማ አለ? ከልጅ ማሳደግ በላይ ከትዳር በላይ ከምድር ስራ በላይ አምልኮተ እግዚአብሔር ነው አላማችን። እግዚአብሔርን ደስ እያሰኙ መኖር ነው ስራችን። እስከ መቼ ድረስ ነው እግዚአብሔርን የምታገለግሉት? እስከ መቼ ድረስ ነው እግዚአብሔርን የምትፈልጉት? በልጅነትም፣ በስተርጅና፣ በድህነትም፣ በባለጠግነትም፣ በረኝነትም፣ በንግስና በማግኘትም በማጣትም እግዚአብሔርን በመከራም በደስታም አምላኬ ነው ትላላችሁ። የተተወ ነገር ሲፈልጉ እዩ። ልክ ነው። ዛሬ አትጠቅሙም ተብላችሁ ይሆናል። ቤተሰቦቻችሁ አትጠቅሙም ያሏችሁ፣ እጮኞቻችሁ አትጠቅሚም ብለው የተዋችሁ አንተማ ለስራ አታስፈልግም አትጠቅምም ተብለ የተቀነስክ የተባረርክ ለምንድን ነው አልጠቅምም ብለህ ለራስህ ደግሞ የነገርከው፣ አንድ ቀን የምትጠቅምበት ጊዜ አለ። አንድ ቀን ለዓለም አስደናቂ ጠቃሚ ስራ ትሰራለህ። በጅማሬ ፍጻሜህን ለምን ትወስናለህ? አፍን በእጅ የሚያስችል አስደናቂ ስራ ለመስራት እግዚአብሔር ከእኛ ጋር ነው። እንችላለን። ዛሬ በሆነው ነገር አትበሳጭ። ዛሬ በሆነው ነገር አትድከም። ዛሬ በሚፈጠሩት ነገሮች እንደማንጠቅም አንቁጠር። እግዚአብሔር ከእኛ ጋር ከሆነ ብዙ ተአምራትን ለመስራት ጊዜ አለን። በዛሬ ነገህን አታጨልም። አሁን በሆነው ነገር ነገህንም አታፍርሰው። ዛሬ የሆነው ለዛሬ ብቻ ስጠው፣ በቃ ሌላ ዓለም ሌላ ህይወት እንዳላስብ፣ በጅማሬው ተስፋ እንዳንቆር አሁን በሚሆነው ነገር እንዳይጨልምብን፣ ይልቅ እንበርታ፣ ይልቅ እንጠንክር፣ ይልቅ ለነገ ፍጻሜውን ግስግስ፣ ይልቅ እንዴት እንደምናልፈው፣ ይልቅ እንዴት እንደምንፈታው፣ ይልቅ እንዴት እንደምንሻገረው፣ ይልቅ ለነገ እንዴት እንደምንሰራ እየተዘጋጃችሁ ቆዩ። እያጉረመረማችሁ አይደለም በደስታ ተስፋ እየቆረጣችሁ ሲባጎ እያነቃችሁ ጠረጴዛ ላይ እየወጣችሁ ለመታነቅ እየተዘጋጃችሁ ሶስት ውስጥ እየተደበቃችሁ መርዝ እየጠጣችሁ በረኪና ምን ማለት ነው? ትዳር እየፈታችሁ ወጣትነታችሁን እያባከናችሁ ለምንድን ነው እንደዚህ የምጠብቁት? አዲስ ሆናችሁ በርቱና ስራ ጀምሩ። ስለ ፍጻሜያችን እናስብ፣ እንዴት እንደምንጨርሰው እንጂ እንዴት እንደጀመርነው እያሰብን፣ ተስፋን ንቁረጥ፣ ትጠቅማለህ። ፍጻሜው ላይ እናተኩር። አሁን ባለን ነገር ተስፋን ንቁረጥ። አሁን እየሆነው በሆነው ነገር እጃንስጥ አንስጥ። እየሆነው ነው ያለው ነገር የሚቀጥል እንዳልሆነ ተረዳ። እግዚአብሔር ብቻ ከእኛ ጋር ይሁን። መስቀሉን ስ ብትመለከቱ ወገኖቼ፣ መስቀሉ እኮ የጀመረው የኢየሩሳሌም ቆሻሻ ጥራጊ ሁሉ እየተደፋበት እኮ ነው የጀመረው። መስቀል እኮ እንደማይጠቅም የተናቀ እኮ ነው የሆነው። መስቀል እኮ የተዋረደ ሆኖ እኮ ነው የጀመረው። መስቀል እኮ የአቧራና የጥራጊ መዓት እኮ ነው የተደፋበት። መስቀል እኮ የተረሳ ነው የሆነው። ያውም ለሶስት መቶ ዘመናት ወገኖቼ ለሶስት መቶ ዘመናት እኮ ነው የተጣለው። እመኖኝ ለየትኛውም ዘመን የተጣልን ብንሆን እግዚአብሔር ከእኛ ጋር ከሆነ የምናበራበት ቀን ይመጣል። ዛሬ በሥነ ምግባር ደካማ ሆነን ሊሆን ይችላል። ከእግዚአብሔር ጋር እንሆን፣ በጸሎት እንበርታ፣ በጾም እንታገል፣ ከልውል እግዚአብሔር ጋር እንጣበቅ። ጠባለ ኪዳን መሸለ ቁርባን ሳንታክት እንገስግስ ሁሌ ለወንጌል ለእግዚአብሔር ቃል ማዕድ ጊዜ ከሰጠን፣ እመኑኝ ማሸብረቃችን፣ እመኑኝ አንድ ቀን ማብራታችን፣ እመኑኝ አንድ ቀን ማስደነቃችን አይቀርም። ለምን ሶስት መቶ ዘመን አይሆንም? ልትረሳ ትችላለህ። ወገኖቼ በቤተ ክርስቲያን ታሪክ በጣም የተተዉ፣ በጣም የተናቁ፣ በጣም የተቃለሉ፣ በጣም ደካማ የነበሩ ሰዎች ናቸው መጨረሻቸው ብርቱ ሆነው የጨረሱ ማንን ላስታውሳችሁ? ሙሴ ጸሊምን ላስታውሳችሁ። ወጣቶች፣ እጅግ ምርጦ እምበዴ ነበር። ደረጃ አንድ አለ የተባለ ማጅራት መቺ፣ አለ የተባለ ኪስ አውላቂ፣ እንዲህ አለው ሰው ሰይፉን እየሰነዘረ ደም የሚያፈስ ሰው የነበረ ሰው እንዴት እንደ ጨረሰ አታውቁም። እንዴት ነበር የጨረሰው? እጆቹን እየዘረጋ እየጸለየ ደመናትን እየቆረጠ ዝናባትን በማፍሰስ ነው የጨረሰው። ወገኔ ሆይ ዛሬ ባለ ማንነት ራስን አትናቀው። ዛሬ ምርጦን በዴ ልትሆን ትችላለህ። ብቻ እግዚአብሔርን ፈልገው፣ እንዴት እንደሚቀይርህ ታውቃለህ። ፍጻሜህን ያሳምርልሃል። ጅማሬ ታናሽ ቢሆንም ፍጻሜህ እጅግ ያምራል። የእግዚአብሔር ቃል ነው የሚናገረው፣ እኔ አይደለም ለምን በፍጻሜው በቃ ይጨርሰኝ ብለህ እየተጠረክ ከግሮ ሰሪ አብረት ትወጣለህ። በርታ። ሴቶች ሆይ እንዴት ቆንጆ የነበረችው ያችን ማርያም ግብፃዊትን ላስታውሳችሁ። እጅግ ዘማ የነበረች ሴት ናት። ዮርዳኖስ በረሃ ወድቃ መጋደል የጀመረችው እግዚአብሔር ያሳያችሁ። የተተወችና የተጣለች ሴት ነበረች። ዛሬ የትኛውንም ሕይወት ልትኖሩ ትችላላችሁ፣ ግድ የላችሁም። እግዚአብሔርን ከልባችሁ ከፈለጋችሁት እግዚአብሔር እንደዚህ ሴት የምታበሩና አንጸባራቂ ያደረጋችኋል። ቤተ መቅደስ ልግባ ስትል ሲገፈትራት፣ ክርስቲያኖች ሊሳለሙ መስቀሉን ሲሄዱ ሲያባርራት ስቅስቅ ብላን ያለቀሰችው። የምር መለወጥ ከፈለጋችሁ በልውል እግዚአብሔር ፊት ተንበርከኩና አልቅሱ። እግዚአብሔር ሳይለውጣችሁ ይቀር እንደሆነ ታያላችሁ። ደካሞች ናቸው እኮ የበረቱት። እግዚአብሔር ኃይለኞች ላይ ተጨምሮ ኃያልም የሚሆን እንዳይመስላችሁ። በተናቀው በምናምንቴው መስቀል እኮ ነው ታምር የሰራው። የተናቅንና ምናምንቴ የሆነን እግዚአብሔር እንደማይሰራብን ለምን ታደርጉታላችሁ? እግዚአብሔር እንደዚህ ነው የሚሰራው። በተናቀው በምናምን ዓለምን ያስደነቀው። ንግግር አዋቂ በሆኑት በሶፊስቶች ይመስላችኋል? አይደለም። እግዚአብሔር ዓለምን ያስደነቀው ኮልታፎችና ንግግር በማያውቁ ሐዋርያት እኮ ነው። ለምንድን ነው ራስን የምትንቀው? ይልቁንም በጣም በታናናሾች አድሮ ነው ታላላቅ ስራ እግዚአብሔር የሚሰራው። አፈርን ተመልከቱት። ምን ብርቱ ነው! በአፈር ተጠቅሞ እኮ ነው አሁን ያለውን አጥንታችንን እንኳን ሳይቀር የሰራው። በአፈር አጥንት ከሰራ በአንተ ብዙ ነገር አይሰራም እግዚአብሔር? አላችሁ እንጠቅማለን እግዚአብሔር ቀን አለው፣ የተዋረደውን የሚያከብርበት ብቸኛ የእግዚአብሔር ሰዎችን ሆን። እመኑኝ እኛ እንሁን እንጂ እግዚአብሔር ሲያሳፍር ታያላችሁ። አሁን ትልቁ ችግራችን ፍጻሜውን ሳናይ ከወዲሁ ስለምናቋርጥ ነው። የሁሉንም ፍጻሜ ተመልክቷቸው በአማረ ሁኔታ ፈጽመዋል። በአስደናቂ ሁኔታ ጨርሰዋል። አዎ እንደዚህ አድርገው ፈጽመዋል። ለምንድነው ተስፋ የምትቆርጡት? ለምንድነው በዛ? አደራችሁን፣ ዛሬ በሚሆነው ነገር ልባችሁ አይድከም፣ ውስጣችሁም አይዘን፣ እንባችሁ አይፍሰስ። ከፈሰሰም ለኃጢአትና ለንስሐ ብቻ ይሁን። እንባችሁ ከፈሰሰም፣ ሰው ጥሎኛል፣ አለም እንዲህና እንዲህ አድርጎብኛል እያላችሁ አታላዝኑ። አደራችሁን ጌታ ሆይ አንተ ከኔ ፊትህን ለምን ትሰውራለህ? እያላችሁ ብቻ አልቅሱ። እግዚአብሔር ፊቱን ከእናንተ ካደረገ፣ እመኑኝ ፍጻሜያችሁ ያምራል፤ እንደ ጅማሬያችሁ አይሆንም። መስቀሉንም ተመልከቱት። እንደዚህ ተጥሎ አቧራና የማይጠቅም ቆሻሻ ሁሉ ተደፍቶበት፣ መጨረሻ ላይ ግን እንዴት እንዳበራ አይታችኋል። ወገኖቼ ኦርቶዶክሳውያ አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተ በጉስቁልና አብዝተ በኃጢአት አብዝተ ተጠለል ሊሆን ይችላል፣ እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ የጦወለገውን የሚያለመልምበት ቀን አለ የደከመውን የሚያበረታበት ቀን አለ የተቀበረውን የሚያነሳበትና የሚያወጣበት ቀን አለ እሱን ቀን ብቻ በተስፋ መጠበቅ የእግዚአብሔርን የተስፋ ቀን ሳትጠብቁ አደራችሁን የራሳችሁን የተስፋ ቀን አታጨልሙ መስቀሉ እንዴት እንደጠቀመ አይታችሁ የለ የማይጠቅም ተብሎ የተጣለው አንካሶችን አዘለለ እውራንን አበራ። ህሙማንን ፈወሰ። ደውያትን አራቀ። የሞተ እንኳን ሳይቀር አስነሳ። አንተ እግዚአብሔር ምን ሊሰራብን እንደሆነ ምን ታውቃለህ? ራስህን ለጽድቅ፣ ደግሞም ለቅድስና አዘጋጅ እንጂ እግዚአብሔር ብዙ ስራ እንዲሰራብን ያዘጋጀን እንደሆነ ምን እናውቃለን? ክርስቲያኖች እኛ ልዩ ለመሆን ነው የተፈጠርነው ክርስቲያን የሚሆን ነው። በጣም ልዩ። ለዚያ ራሳችሁን አዘጋጁ። ራሳችሁን ምንም እንዳይደል አድርጋችሁ መቁጠር ተዉ። ከጸጋ ወደ ጸጋ ከኃይል ወደ ኃይል ከክብር ወደ ክብር በመንፈሳዊነት እያደጋችሁ ለሌሎች ለማብራት ተዘጋጁ። አዎ እንደዚህ ወደ መሆኑ ትጠቅማላችሁ። ዛሬ ብዙ አዋራ ስምህ እየጠፋ ሊሆን ይችላል። ብዙ አዋራ ተጭኖ ይሆናል። አራግፈህ የምትነሳበት ቀን እንዳለህ ግን መርሳት የለብህም። ቀን አለ። ያንተ ቀን አለ። የምትወጣበት ቀን አለ። የምታበራበት ቀን አለ። የምትታወስበት ቀን አለ። የምትበረታበት ቀን አለ። መስቀሉ እንደዚህ ነው የሆነው አያችሁ። የነገር ፍጻሜ ፍጻሜ ይሄው እኛ ሁሉም እናከብረው ሆነ ቀብረው ቢይዙትም ሊቀብሩት የማይችሉበት ቀን አለ ቀን አለ። እሱን ቀን በተስፋ መጠበቅ ነው የኛ ስራ። ለዛ ቀን ተዘጋጅቶ መኖር ነው የእኛ ስራ መሆን ያለበት። የነገር ፍጻሜ እንደ መጀመሪያው አይደለም። ከመጀመሪያው በጣም ይሻላል። በቆሻሻ ውስጥ የሆነው እንዴት በክብር እንደሆነ ተመልከቱት። ማንም የማይጎበኘው አሁን እንዴት በጎብኚዎች እንደሚጨናነቀ ይዩት። ማንም የማይፈልገው ይልቁንም የተተወው አሁን በፈላጊ ብዛት እንዴት እንደተጨናነቀ ይሁት። ብዙ ሰው የሚፈልጋችሁም ሆን ትችላላችሁ እኮ እንዳልተረሳችሁ በአስታዋሾች የምትሞሉበት ቀን ይመጣል እኮ ና ይህን ስራለኝ የምትባልበት ቀን እኮ ይመጣል። የትላንቱ የሚረሳበት ቀን ይመጣል። ውድቀትህን መታሰብ የሚያቆምበት ቀን ይመጣል። ወድቀው ደክመው የነበሩትን አባቶቻችን ስለ ድካማቸውና ስለ ውድቀታቸው አይደለም አሁን እኮ የምናወረው፣ ስለ ገናና ክብራቸው እኮ ነው አሁን የምናወረው። ያስታውሰዋል። ያኔ እና እንደዚህ ነው። እንጠቅማለን ብላችሁ አስቡ ወጣቶች፣ ለመጥቀም ነው እናንተ የተዘጋጃችሁት። የነገር ፍጻሜው ከመጀመሪያው ይሻላል ወገኖቼ። አይጠቅሙም የተባሉ በጣም ብርቶች እንዴት እንደጠቀሙ በመጽሐፍ ቅዱስ ማየት ትችላላችሁ። ጳውሎስ እኮ የማይጠቅም ሰው ነበር እኮ ሐዋርያው። በኋላስ በኋላ እንዴት የሚጠቅምና ለቤተ ክርስቲያን አምድ እንደሆነ ተመልከቱት። ማርቆስ ቅዱስ ማርቆስ ከአስራ ሰባት ዓመት በኋላ እኮ ነው ማርቆስም ሰላምታ ያቀርብላችኋል ያለው። ከዚያ በፊትስ በቅዱስ ጴጥሮስና በቅዱስ ጳውሎስ አማካኝነት ቤቴን እናቴን ናፈቀችኝ ብሎ ከሄደ በኋላ እኮ ምስኪንና የተተወ ሰው እኮ ነው የሆነው። የማይጠቅም ሰው ከአስራ ሰባት ዓመት በኋላ ግን ቅዱስ ጳውሎስ ማርቆስም ሰላምታ ያቀርብላችኋል ያለው እንዴት የሚጠቅም ሰው እንደሆነ ግን ተመልከቱ። አናሲሞስን ይሁት አሁን ስላልጠቀመ ያለው ኋላስ እንዴት ጠቃሚ ሰው እንደሆነ ተመልከቱ። ዘር ስትዘራ መሬቱ ስትገባ ብርሃን የለ ውሃ የለ ግንስ እንዴት ጠቃሚ ሆና ብዙዎችን እንደምታስጠልል ተመልከቱት። ነገ ብዙዎችን ታስጠልሉ እንደሆነ ምን ታውቃላችሁ? ነገ ብዙዎችን ታሳርፉ እንደሆነ ምን ታውቃላችሁ? ነገ የብዙዎችን እናት የቅዱሳን እናት የጳጳሳት እናት መሆናችሁን ምን ታውቃላችሁ? ዛሬ ባለው ደስ በማያሰኝ ሕይወታችሁ ዛሬያችሁን አታጨልሙት። አበቃሁ አትበሉ። ሌላ ቀን፣ ሌላ ሕይወት፣ ሌላ ድል፣ ሌላ በር፣ ሌላ ሌላ ቀን አለላችሁ። አላዛርስ አታስታውሱት? እንዴት ምስኪን ሆኖ በምድር ላይ እንደኖረ ተመልከቱ። ታዲያ ማን ነው አላዛርን ይጠቅማል ብሎ የሚያስብ ማን ነበረ? ማንም እንዳለቀሰ የሚያበቃ ነበር የሚመስለው አላዛር፣ እግዚአብሔር ያሳያችሁ፣ ከድህነት ጋር ደዌ ኖሮበት ነው የኖረው። ቅምጥሉን ነዌን እያየ ተስፋ ነው ያልቆረጠው ውሾችን የሚያባረርበት አቅም እስኪያጣ እንኳን ባለመብላት መብላት ጉልበቱን ያጣው ወገኖቼ፣ እርሱ አጠገቡ ባለጠጎችን ብቻ የሚመለከት ድሆችን የሚያይ አልነበረም። ባለጠጋ ብቻ እያየ ተስፋ በሚያስቆርጥ ሕይወት ነው የገፋው። ቢለምን እንኳን የሚሰጠው ሰው የሌለ ምስኪን ነው የሆነው አልዓዛር። እግዚአብሔር ያሳያችሁ ድህነት፣ ደዌ፣ በሰው መተብ፣ በውሾች መከበብ ውስጥ እኮ ነው የኖረው። በውሾች መከበብ ውስጥ ግን ይሄ ሰው እንዴት እንደጨረሰ እንዴት እንዳበቃ ላስታውሳችሁ። አዎ፣ እንዴት አድርጎ ነው የጨረሰው? ከጉስቁልና ወደ ዘላለማዊ ደስታ ገብቶ ነው የጨረሰው። ከድካም ወደ እረፍት ገብቶ ነው የጨረሰው። በውሾች ከመከበብ ወደ መላእክት እቅፍ ነው የገባው። ብቻውን ከመረሳት ወደ ቅዱሳን ህብረት ነው የገባው። ከውጊያ ወደ ድል ነው የተሸጋገረው። ወገኖቼ የአላዛር ቀን መምጣቱ አይቀሬ ነው። በዚህ ምድር ላይ ወገኖቼ፣ እኔ ያውም ስለ ምድር ህይወት አይደለም ማወራላችሁ። በምድር እንኳን ደስ የማያሰኝ ህይወት ብታሳልፉ፣ ግን እንዳትረሱ ክርስቲያኖች ስለሆናችሁ የአላዛር ቀን በሰማይ መምጣቱ አይቀርም። በምድር ስሙን እንኳን የሚያነሰው አልነበረም። በሰማይስ አምላኩ አነሳው። በምድር ተርታና የተተወሰው ነበር፣ በሰማይስ ዝነኛ ሆኖን የጨረሰው። ለምንድን ነው በዚች ምድር ብቻ ተስፋ የምትቆጡት ምስኪኖች የምትሆኑት? ያ አልዓዛር ቀን ይመጣል። የሚፈለግበት ቀን ዝነኛ የሚሆንበት ቀን ወገኖቼ አብርሃም ዕቅፍ የሚገባበት ቀን አምላኩ ስሙን የሚጠራበት ቀን ይመጣል። የአልዓዛር ቀን አለ። አልዓዛር እንኳን ጠቃሚ ይሆናል። አልዓዛር እንኳን ጠቃሚ ይሆናል። ለማኝ የነበረው መለመን ይጀምራል። ትለመናለህ። አንተ ክርስቲያን ኮ እግዚአብሔርን ካከበርክ ለምን አትቀርም ትለመናለህ። አፍራ አትቀርም ትታፈራለህ። ስምህ ሳይጠራ ቀርቶ አያውቅም። ስም ዝነኛ ይሆናል፣ ይጠራልሃል። አንገትህን አቀርቅረህ ይሆናል፣ ነገ ደረትህን ትነፋለህ። ከሩቅ የምትፈለግ ትሆናለህ ነው የሚባለው። ባለጸጋት ታስታውሱ ከሩቅ አልዓዛርን እኮ አየው አጠገቡ ሆኖ እኮ አንድ ቀን አይቶ ታቅም አባከና ብሎ ታቅም። አሁንስ በሰማይ በአብርሃም እቅፍ በሩቅ ሆኖ እሱ በሲኦል ሳለ አሻቅቦ አልዓዛርን አየው። ዛሬ የሚያይጠፍቶ ይሆናል እመነኝ፣ ከቅዱሳን ህብረት ስትገባ ከእግዚአብሔር እቅፍ ውስጥ ስትገባ በሰማይ ዓለም ሁሉ የሚፈልግ ትሆናለ። እያታለልኩ ወይም እየሸነገልኩ ወይም ቃላት እንዲያምርልኝ እያሰደርኩ እንዳይመስልህ አሁን ከምንናገረው በላይ ነው በላይ ነው። ውሾች የከበቡህ አንተ፣ መላእክት ከበው ይዘምሩልሃል። ብቻ የእግዚአብሔር ትጠቅማለህ፣ ያንተ ቀን ይመጣል። በምድር የተጸየፉ ሁሉ በሰማይ ይናፍቁሃል። ምክንያቱም ያላዛር ቀን በሰማይ ነው። በምድር በምንም በምን ባይሆንልን እንኳን ፍጻሜያችን በሰማይ ነው። ለምንድን ነው በምድሩ ብቻ ተስፋ የቅዱስ ጳውሎስ እንዳለው በዚህ ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ እንዴት ምስኪኖች ነን እኮ ነው የሚለው። እናንተ ክርስቲያኖች እኛ ለምድር ብቻ ነን፣ በቃ ለዚህ ህይወት ብቻ ነን እኛ ይሄን ብቻ ተስፋ አድርጋችሁ ከቆረጣችሁ፣ ተስፋችሁም ከቆረጣችሁ በዚህ ምድር የሰማዩን ምን ልታደርጉት ነው? ማብቂያችን ፍጻሜው ያለው በሰማይ የአላዛር ቀን ይመጣል። ያልኳቸው የወላችሁ ያቺ ቆስሉን ያከበት የነበረችው ጣቱ እንኳን የምትፈለግበት ቀን ይመጣል። ባለጸጋው ነው ወይም እንዳላለት አላዛር ጣቱን ውሃ ነክሮ ምላሴን ያበርድልኝ ዘንድ አላዛርን ስደድልኝ አይለው መሰላችሁ? ሊጸየፍ የነበረው ያ ጣት የሚያስፈልግበት ቀን ይመጣል። ፍጻሜው ያምራ። የዘመሩ ተቀበሉት። እያለቀሰ የኖረውን ሰው እየዘመሩ እንዳለቀስክ አትቀርም አንተ ክርስቲያን፣ ከበረታ ሳታጉረመርም ከኖርክ እንደ አላዛር እግዚአብሔርን ካልሰደም አላዛር እኔ በጽድቅ እየኖር በክፋትና በኃጢአት የሚኖሩትን ባለጠጋ ያደርጋል በማለት እግዚአብሔርን ካልተውክ ወደ ኃጢአትም ካልተጓዝ በኃጢአተኞችም ካልቀናህ እንዳለቀስክ አትቀርም ትስቃለህ። እንደተተው ካልቀርም ትከበባለህ። እንደ ደከም ካልቀርም ትበረታለህ፣ ትጠቅማለህ። እመኑኝ። እንዲህ አይነት ልብ ይኑረን። ዛሬ ባልጠቅም፣ በዘላለም ህይወት ግን እጠቅማለሁ በሉ። ዛሬ በጉስቁልና ብኖርም በዘላለም ህይወት ውስጥ ግን በደስታ እኖራለሁ በሉ። ክርስትና አንድ ቀን እጠቅማለሁ ብላችሁ ነገን ጠብቁ። ብርሃኑ ሲወጣ ምን እንደሚሆን አታውቁ እንዴ? ደመናው፣ የሰሞኑ ደመና ሲገፍ ብርሃን እንደወጣ አላያችሁ? ደመናው መግፈፉ አይቀርም እንደዚሁ አይቀጥልም። እግዚአብሔር የሚቀይርበት የራሱ የፍርድ ጊዜ አለው። እሱን ብቻ በተስፋ የፍጻሜውን ነገር አስቡና፣ የፍጻሜውን ነገር ጠብቁ ወገኖቼ።